እናንተ አረብ ሀገር መጣችሁ፣ ስንት ልጅ ወለዳችሁ እስኪ በኮመንት ላይ አስቀምጡልኝ። ከአረብ ሀገር ተመልሳችሁ ኢትዮጵያ ውስጥ ስንት ልጅ ወለዳችሁ? የኔ ጥያቄ ነው። እኔ በጣም አልቻልኩትም። ወገቤ ደቋል። ለማገገብ ቀጣይነት እኔ አላውቅም፣ ቀጣዩን ፈጣሪ ቢያውቀው። እኔ በጣም ተሰምቶኛል። ይኸውላችሁ ላሳያችሁ። አሁን ገና ተነስቼ እንቅልፍ እንግዲህ ያው እንቅልፍ አልተኛም፣ እንቅልፍ የለኝም። ከሳሎን መኝታ ቤት፣ ከመኝታ ቤት ሳሎን ስል ነው ሞለው እንደገና እንደዚህ ሚዲያ ላይ ላይቭ ላይ እንዳልገባ ደግሞ ሰው የተለያየ ነገር ሲላችሁ ሲደውልላችሁ እንደ አዲስ ቁስላችሁ ይቀሳቀስና እንደ አዲስ ሆድ እየባሴ ስለሆነ ለዛ ነው ላገግም ብዬ ጠፋሁት። እርግጥ ወር ሆኖኛል፣ ግን ገና ነው፣ ርጥብ ነው ወገቤ። አረብ ሀገር ጎድቶኛል ማለት ነው። ከዚህ መጥቼ ከአንዴም ሁለቴ በመጥመርፌ ተሰቃይቼ ያለው እና ሆጭ ሆጭ ነው ያለው። እውነት ለመናገር እግሬ እና ወገቤ ሊቆጣጠር ላይ ሊቆምብልኝ አልቻለም። ማን ይሆን የሚረዳኝ እያልኩ ነው። እስኪ ካረብ ሀገር ማታችሁ ስንት ሊወልዳችሁ ጤንነታችሁ ምን ላይ ጤነኝ እንደሆነ ነገሩ እኔ ከዚህ በኋላ ቀጣይነት ይኖረዋል። ወገቤን ላሳያችሁ። ይብላችሁ፣ ይብላችሁ። አሁን ገላይ እንጣጉሬን ቀበይቅ ተቀብቼ ጸጉሬን ቅቤ ተቀብቼ ልታጠብ ነው የተነሳውት ማለት ነው። በቂጤ ደግሞ ቁጭ ስል ወገቤ ይሰማኛል። እንደዚህ ብዙ ሰዓት ቁጭ ስል ወገቤ ይሰማኛል ማለት ነው። ወገቤ ይሰማኛል፣ እንደዚህ ቁጭ ስል ወገቤ ይሰማኛል። ገደም ምስል ነው የሚሻለኝ ማለት ነውና ላሳያችሁ፣ ማውዶቼ ይውላችሁ። እንደዚህ ያስሬ ነው፣ ወይም ደግሞ ላሳያችሁ። ይሄ ነው ወይ በዚህ አስር የሆነ ማለት ነው ይሄ ነበር ግን ይሄኛው ብዙም አይደለም አላጠበቀልኝም ይሄኛው ላልቷል ጎማ ስለሆነ ስለላለ ምንም አይረባን በነገራችን ላይ ይሄ ይሄ ነው የሚሻለው ይሄ ፎጣ አስር ይሄ እንዳዲስ የሰፈተው እንዳዲስ ቁስል ነው ምን ነው ውዶች እንዳዲስ ቁስል ነው ምን ነው ቁሜ እንደዛ ስራ ሰራለች፣ እንደዛ መሮጥ ለች። ይህ ወገብ የለም በቃ ይህ ወገብ የለም፣ ይኔ አይደለም። ከዚህ በታች ሴት ጀመር የኔ አይደለም። በቃ ከዚህ በታች የኔ አይደለም። ውዶች የኔ አይደለም። መቤቴን እስከ ዛሬ እንደውም በዚህኛው አስሬ ይሄ ይላላ ስለሆነ ብዙም አልታወቀኝም ነበረና ና ዝም አይት በዚህ ሳስረው ግን በጣም ነው ወገብ የግድ ተመሮ የነበረው እንደ አዲስ ነው ሲላቀቅ ይታወቀኛልና እህቶቼ እኔ አንዴ ፈጣሪ በቃ ያንቺ አይደለም ብሎ ስለፈተነኝ እኔ እንጃለሁ። ተሰቀይቻለሁ ያለፍኩበት ነው ግን የአረብ ሀገሩም ነው። ከዚህ በኋላ ቀጣይነትን ያለ ብዬ ተስፋ አይኖረኝም። ከዚህ በኋላ በይህ ወገብ መልሶ ይጠንክሮ ሳይሆናል ቁም ይሄዳለሁ የሚለው ነው የሚያሳስበኝ። ወደዛ ነገር ተመድሻ አይደለም አልቅሽ እንባ ፀጉር ማብቀል ብቻ ነው የቀረው። ግን ቁሜ ሄዳለሁ የሚለው ነገር ያሳስበኛል። ሰላም እንዴት ናችሁ? ደና ናችሁ? እኔ ያለው እግዚአብሔር ይመስገን። ጠፋው አይደለም! እስኪ ራሴ ላዳምጥ ብዬ ነው ሽ በጣም እየከፋኝ ስለነበረ በቃ። ብዙ ሰው እየደወለም አንዳንድ ነገር ስታወሩ እንደ አዲስ ሆድ ይብሳችኋል፣ እና በዛ ምክንያት ነው እየጠፋት እየጠፋውት፣ እና እግዚአብሔር መስገን ማስችል የለም እየበረታው ነው፣ ደና ነኝ ከባለፈው አሁን ራሱ እየተንቀሳቀስኩበት ነው። አሁን እርግጥ ወር አልፎኛል ወር አልፎኛል ማለት ነው። ግን ወገቤ ሊቀጥል አልቻለም። እህቶች የራሳችሁን ጠብቁ ምለው አሁን እኔ ከዚህ በኋላ ምንም ዋጋ አለ ብዬ አላስብም በራሴ ቀጣዩም ፈጣሪ ነው የሚያውቀው። ግን ወገቤ ድቅቅ ናለው። በቃ የመጀመሪያው አልተሰማኝም ነበረ። ያው መነጫነጭነት፣ ሆድ መባስብ ሊኖረኝ ህመሙም ያው የምጥ መረጫውን ቢከብደኝም እንደዚህ አልተሰማኝም ነበረ ማለት ነው። የአሁኑ በጣም ነው የተሰማኝ። አጥንቴ ሆጭ ሆጭ ነው አለው ሆጭ ሆጭ ማለት ነው። ስለዛ እናቶቻችን አስር ልጅ አምስት ላይ ሲወልዱ እንዴት ነበረ ጥንካሬ፣ ብርታት ከነሱ ው ኒንጃን ያላቅም አረብ ሀገር ላይ ያላችሁት ቶቼ ከኔ ተማሩ፣ ተጠንቀቁ። አረብ ሀገር ላይም ከባድ ዕቃ አታንሱ፣ ደህና ነገር ብሉ፣ ራሳችሁን ጠብቁ። ብር ላይ ብቻ ፎከስ አናድርግ። ብር ራሳችን አይመልስልንም። ብር ጤናችን አይገዛልንም። ልንታከምበት እንጭናለን እንጂ የእኛ ማንነት አይመልስልንም። አየሁት። ብርን ምዥዋለው፣ አላቂ ነው። እንደ ሰው እንደ ሰው ሳላጌጥበት፣ እንደ ሰው የአማረኝ ሳልገዛበት፣ አስቤዋለው። ግን እኛ ባሰብ ነው እኛ ባጠራቅም ነው እኛ በቆጥብ ነው፣ ቁጥር የት ማን ደርስም ያው ነው። አየሁት እኮ በራሴ አየሁት። እንድለፈው አረብ ሀገር በምግብ በምግብ ነበር የሚገባው እማነሳው ድስት የሚጣደው ድስት ታውቁታላቸው። አረብ ሀገር ላይ በዓል ሲመጣ ቤተሰቡ ድስቱ ራሱ ይጎዳል። መውለዱ ብቻ ሆኖ ሳይሆን የአረብ ሀገሩ ስራ ራሱ ጎድቶኛለን እና እዛ ስመጣ ወገቤት መጠመጥ ነበረ። ልብስ ተጉንብሻ ላጥብ ነበር። አሁንም ከመጣው ከአንዴም ሁለቴም እንግዲህ በምጥ መርፌ በሩት በቃ የወለድኩት በምጥ መርፌ ነው። በከራይን የተሰቃየሁት እና ከዚህ በኋላ ወገኔን ፀጉሬን ታጥብያዋለሁ ፀጉሬን ታጠብኩኝ። ስቃዩ ስቃይ አይምሰላችሁ። እንዴት ብዬ ሻወር ልውሰድ፣ እንዴት ብዬ ከባልሁ አቀረች ፀጉሬን ልታጠብ። ስቃይ ነው ያበ ስቃይ ስቃይ። በቃ ካለ ሰው መንቀሳቀስ አልችልም። በቃ አጥንቴ እንዳለ ምክክ፣ በቃ ምክክ። የሆነ ዶሮ አስራ ሁለት ቦታ እንደምንቦጫጭቃ ወጫጭቃ እንደዛ ቡጭቅጭቅ ነው ያለው ጀርባዬ በቃ ቡጭቅጭቅ፣ በቃ ድቅቅ በቃ ይሄ እስኪ እንደው ዓረብ አገር መታችሁ፣ ስንት ልጅ ወለዳችሁ፣ እንዴት ነው ወገባችሁ? ደህና ነው? እኔ ተስፋ ቆረጥኩ ስላችሁ፣ ከዚህ በኋላ ይቀጥላል አይቀጥልም፣ እኔ ሀሳብ ይዞኛል። እንደው ብቻ እግዚአብሔር ይመስገን። አሁን ውሃ ሞቅ አድርጌ ፀጉር ለስስ ባለ ውሃ ፀጉሬንም ገላይንም ታጥቤያለሁ። ቅልል ብሎኛል። ልብስ ግን መልሼ ራሱን ነው ለበስኩት። ጧት ስለቀየርኩት ነው ንጹህ ስለሆነ። ለአጣቢም መከራ ነው ለአጣቢም ስቃይ ስለሚሆን ደግሞ እንሱ ነው። ለዛ ነው ይሄ ነገር። ግን አይቀርም፣ ይሄ አይቀርም። ወገቤ እስካልጠገነ ድረስ አልተውበውም። እንደዚህ አድርጌ ማስረ ወገቤ እስካልጠገነ ድረስ እናቶቻችን በመቀነት አይደለም ሲኖሩ የነበረው? በቃ እንደዚህ ነው። ይህን ከፈተውማ ወገቤ ድቅቅ። እንዴት ብዬ ባል ጆግ ወርቆ ጆጉን ለማንሳት እንዴት ልበል እንዴት ልጎንበስ? እና ለአስተላለፍ የፈለግኩት እኔ ሳንዴ እያለፍኩበት ነው፣ እየኖርኩበት ነው። ፈጣሪ ከዚህ ነገር አውጥቶ ጥንካሬና ብርታቴን ይመልስልኝ። ግን አረብ ሀገር ያላችሁ ወገኖቼ ራሳችሁን ጠብቁ። እንደው ብር ብላችሁ ራሳችሁን አሳልፋችሁ አትስጡ ለስራ እንደው ምንም ያህል ብር ይከፈላችሁ፣ ምንም ያህል ብር ይከፈላችሁ፣ ጤናችሁ የሚበልጥ ነገር የለም። አንድ ልጅ ከወለዳችሁ ሁለትም ስታዩት በቃ ድቅቅ ነው የሚለው ብቻ ግን ሰው ማለት አፈር ነው፣ እውነትም አፈር ነው። መልሰ የምንሰራ ከሆነ እኔ መልሼ ከቀጠልኩ የዛን ሰዓት እነግራችኋለሁ። አሁን ባለሁበት ግን በጣም ከባድ ነው እና አሁን እንደዚህ ብዬ ትንሽ ትኝት ትላለሁ።